ለትንሽ የመኪና ጥገና በሺዎች መክፈል እንዴት ያማል! ግን ምን ያህል ቀላል እንደሆነ ብታውቁስ? ከአሁን በኋላ በከንቱ ገንዘብ ማባከን በቃ። እነዚህም ቀላል ጥገናዎች ራሳችሁ መስራት በመጀመር ወጪያችሁን በከፍተኛ ሁኔታ መቀነስ ትችላላችሁ። እንዴት እንደሆነ ላሳያችሁ። አንደኛ፣ የመኪናው ባትሪ ለመቀየር የቺን ብሎን ብቻ ፈታችሁ ሙሉ ባትሪውን በቀላሉ መቀየር ይቻላል። ይኸው በጣም ቀላል ነው። ሁለተኛ ኩላንት ወይም አንቲፍሪዝ ለመቀየር። ይህንን ለመቀየር ደግሞ ይችን ክዳን ከፈታችሁ፣ አዲሱን ጨምሩ። ይህም የመኪናችሁን ሞተር ከመጠን ያለፈ ሙቀት ትጠብቃላችሁ። ሶስተኛ፣ ካንዴላ ለመቀየር። ካንዴላዎችን ለመቀየር እነዚህም ብሎኖች ፍቱ፣ በቀላሉ አውጥታችሁ አዲሶቹን ተኩ። ይህም የመኪናችሁ አሰራር ይስተካከላል፣ የነዳጅ ፍጆታም ይቀንሳል። አራተኛ፣ የተሰበረ የጎን መስታወት ለመቀየር። የመኪናችሁ የጎን መስታወት ከተሰበረ ሙሉውን መቀየር አያስፈልግም። መስተዋቱን ብርጭቆውን ብቻ ለመቀየር የመኪና ቁልፍ ወይም ሌላ ቀጭን ነገር ተጠቅማችሁ ከስር በጥንቃቄ ገፋ አድርጋችሁ የተሰበረውን አውጡ። ከዚያም በጥቂት ብር አዲስ ገዝታችሁ ቦታው ላይ አነጣጥራችሁ ስትጫኑት ጠቅ ሲል ይሰማል። በቃ ተተካ። በትንሽ ወጪ ችግሩ ተፈታ። አምስተኛ የማይቀዘቅዝ ወይም የሚሸት ኤሲ። ኤሲ ስታበሩ አየሩ ካልቀዘቀዘ ወይም መጥፎ ሽታ ካለው መፍትሄው ቀላል ነው። በአብዛኛው መኪና ላይ ከረዳት ወንበር በኩል ያለውን የግሎቭ ቦክስ ክፈቱ። ውስጡ ያሉትን ክሊፖች ወይም ስክሮች በጥንቃቄ አነስታችሁ ፈታችሁ ሳጥኑን አውርዱ። ከኋላው ያለውን የኤሲ የአየር ማጣሪያ ፊልተር ታገኙታላችሁ። አውጡትና ምን ያህል እንደቆሸሸ ይዩ። ለዚህ ነው መጥፎ ሽታ የሚያመጣውና አየር የማያሳልፈው። ወደ መለዋወጫ ሱቅ ሄዳችሁ አዲስ ፊልተር በትንሽ ገንዘብ ገዝታችሁ መልሳችሁ ስትገጥሙት ችግሩ ሙሉ በሙሉ ይስተካከላል። ንጹህና ቀዝቃዛ አየር መተንፈስ ትጀምራላችሁ። እነዚህን ቀላል ዘዴዎች ተማራችሁ። በየቀኑ እንደዚህ አይነትና ሌሎች ብዙ የመኪና ጥገናና እንክብካቤ ዘዴዎችን ከጋራዥ ወጪ ነፃ ሆናችሁ ለመማር ፔጃችንን እንደዚህ አይነት ወሳኝ ወሳኝ መረጃዎችን ስለሚለቅ ፔጃችንን ላይክ በማድረግ ቤተሰብ ይሁኑ።